ሰላም ሰላም የዴሊ ቤተሰቦች እንደምናላችሁ። የእለቱን ዜና ይዘን ቀርበናል። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን እንላለን። ወደ ሰዓቱ ዜና እናልፋለን። በሰሜን ሸዋ የቀጠለው እገታ ዝምታው ለምን? ታዬ ደንደና እንደ እንደጻፉት ሰሜን ሸዋ ዞን፣ ኦሮሚያ ክልል እጅግ አደገኛ እገታ ወንጀል ለአመታት ቀጥሏል። የዞኑ ነዋሪዎች በየተራ ከከተማው ከገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይ ሲፈጸም ዛሬ ደርሷል። ለታጋቾቹ ማስለቀቂያ በሚሊዮኖች በመቶ ሺዎች ይጠየቃል። የቻለ ጥሪቱን ሸጦ ወይም ዘመድ አዝማድ አስቸግሮ በመክፈል ይለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰመኮ አረጋግጧል። መክፈል ያልቻለው እንደሚገደል ታውቋል። በዚህም ምክንያት ብዙዎቹ ጥሪታቸውን በመነጠቅ ለከባድ ችግር ተጋልጧል። በርካቶችም ህይወታቸውን አጥቷል። ትናንት በሰሜን ሸዋ ዞን ወሮ ጃርሾ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙን ሰምተዋል። አንድ የመንገደኛ አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ፣ ከአስር በላይ ንጹሃን ዜጎች መገደላቸውን ተዘግበዋል። ታፍኖ የተወሰዱት ስለው መኖራቸው ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎች ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክ ሪዞርት ግንባታ ላይ አተኩሯል። ከሁለት ቀናት በፊት አንድ ፖሊስ ኢንስፔክተር ሁለት መቶ ብር ጉቦ በመቀበል ትልቅ ዜና ነበር። ኢቲቪና ፋናም ሌብነት ላይ ለተጀመረው ትግል አበረታጭ እርምጃ ብለውታል። ከሳምንት በፊት አሰተኛ መረጃ ለማቃለጥ ጥረዋል። ጉዳዩን የሚመለከታቸው ባለስልጣናት ጭምር በየተራ ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለዋል። የበርካታ ዜጎች ህይወት ለቀጠፈው አካል የጎደለው የትናንት ወንጀል ግን ዝም ተብሏል። ሁለት መቶ ብር ጉቦ ያንገበገባቸው የቲቪና ፋና በሚኖች እየዘረፉ ብዙ ዜጎችን ለመከራ ያጋለጠው በተደጋጋሚ ገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ህዝብ በሀሰተኛ መረጃ እንዳይኖግድ በዚህ ልክ የተባበሩት ሚዲያዎች፣ ባለስልጣናት፣ ንፁሃን ዜጎች በየጊዜው መታገስ ሲገደሉና አካላቸውን ሲያጡ ለምን አያማቸውም? በድራማው የታሰበለት የኢትዮጵያ ህዝብ የትናንት ተጎጂ አይጠቃልልም እንዴ? ተጨማሪ ጥያቄዎች አሉ። መጠኑ ቢለያየም በኦሮሚያ ክልል ነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት አብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥ ስለ ብልጽግና መስበክ ቀልድ ይሆናል። ይሁንና በዚህ ሁሉ ይመሳሰላል። መንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገደኞቹ ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶች አስተናግዷል። ይህ መስመር ላይ ብዙዎቹ ተዘርፈው ለመከራ ሲጋለጡ፣ በርካቶች ሕይወታቸውን አካላቸውን አጥተዋል። ሚስጥሩ ምንድነው? አጋቾች ውስጥ በትክክል ማን የሆኑ ተመሳሳይ ወንጀል በተደጋጋሚ በተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? የአደገኛ ወንጀል በመንግስት ሚዲያ የማይዘገበውስ ለምንድን ነው? በእርግጥ ከእገታው አላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት አላማውን ኦሮሞን አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኤቲቪና ፋና ልክ እንደ ብርቱካን ድራማ ተባብረው ቢያጋልጡትስ? ለሟች ወገኖች እጅግ አዝኛለው። የቆሰሉትን ፈጥነው ይዳኑ ዘንድ እመኛለው። ዋናው ጉዳይ ግን የፖለቲካ ቀውሱን እንቆቅልሽ መፍታት መሆኑን ልብ እንበል ብለዋል አቶ ታዬ ደንደዓ። በአዲስ አበባ የሚኖሩ የትግራይ ተወላጆች በክልል ወቅታዊ ጉዳይ ላይ እየተወያዩ ነው። በአዲስ አበባ የሚኖሩ የትግራይ ተወላጆች በክልል ወቅታዊ ጉዳይ ላይ እየተወያዩ ይገኛሉ። የትግራይ ተወላጅ አስተባባሪ ኮሚቴ ከአዲስ አበባ ከተማ ሰላም ጸጥታ ቢሮ ጋር በመተባበር በክልሉ ጉዳይ ላይ ሕዝባዊ ምክክር መደረጉን እያካሄደ ነው። አስተባባሪ ኮሚቴው መድረኩን ያዘጋጀው የፕሪቶሪያው ስምምነት እንዲከበር በክልሉ ሰላምና መረጋጋት እንዲሰፍር ለማድረግ መወያየት አስፈላጊ ሆኖ በማግኘቱ ነው። መድረኩ የቤት ሀሳብ ያካፈሉት ሌታር ጀነራል ዮሐንስ ገብረ መስቀል በወቅቱን እንደገለጹት መድረጉ በትግራይ ክልል ለሚታዩ ማህበራዊ፣ ፖለቲካ፣ ኢኮኖሚ ችግሮች መፍትሄ ለመጠቆም ያለመ ነው። የክልሉ ችግር በተመለከተ የክልሉ ተወላጆች፣ ነዋሪዎች በመነጋገር መፍትሄ ማስቀመጥ እንደሚጠበቅባቸው ነው ያመለከቱት። በዚህም ኮሚቴ በማቋቋም በወቅቱ የክልል የሰላም ሁኔታ ላይ የውይይት መድረጉ መዘጋጁን ጠቁመው የትግራይ ህዝብ ሰላም ይፈልጋል፣ የትግራይ ወጣት ሰላም ይፈልጋል መማር ማደግ እና ሀብት ማፍራት ይፈልጋል ሲሉ ገልጿል። ለዚህም ሁሉም ሰው የመርጫ ሰላም ሊሆን እንደሚገባ አሳስበው ለዚህ የው ዘግበዋል። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ገና መቶ ቀናት ሳይሞላቸው በአሜሪካ እና በሌሎች ዓለማችን ከተሞች በትልቅ ሰላማዊ ሰልፍ ተቃውሞ ገጥሟቸው ውሏል። የሃንድኦፍ ተቃውሞ ሰልፍ አዘጋጆች የአሜሪካ 50 ግዛቶች ጨምሮ በ1200 ቦታዎች ሰልፎች ለማድረግ እቅድ አውጥተው የነበረ ሲሆንም በዚህ መሰረት ዛሬ በተለያዩ ከተሞች ሰልፎች ተካሂደዋል። በጥር ወር በፕሬዚዳንቱ ስልጣን ከያዙ በኋላ ዛሬ በተደረገ ትልቁ ሀገራዊ የተቃውሞ ሰልፍ ዶናልድ ትራምፕ ለማውገዝ የዩናይትድ ስቴትስ በሚገኙ በርካታ ከተሞች በርካታ ተቃውሞ ተሰብስበዋል። በሚኒሶታ ሴት ፖል፣ ቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት ጎዳናዎች ላይ ወጥተው ትራምፕ አውግዘው ከአሜሪካ ውጪ ለንደን፣ ፓሪስ እና በርሊን ሰልፍ ካደረጓቸው ከተሞች መካከል ይጠቀሳሉ። ሰልፈኞቹ ከማህበራዊ እስከ ኢኮኖሚ ጉዳዮች ባለው የትራምፕ አጀንዳ ላይ እንደማይሰማው በመግለጽ ድምጻቸውን አሰምተዋል። ትራምፕ አብዛኞቹ ዓለም ሀገራት ወደ ዩናይትድ ስቴትስ ውስጥ የሚገቡ ምርቶች ላይ ቀረጥ እንደሚጥሉ ካሳወቁ ከቀናት በኋላ ነው ይህ ሰልፍ በርካታ ቦታዎች እየተካሄደ ያለው። አሁን ላይ ግጭቱ ቆሟል። ህዝብ የማወያየት፣ የሞቱትን የመቅበር ስራ ሲሰራ ነው የዋለው። የደራሽ ወረዳ ነዋሪዎች በደቡብ ኢትዮጵያ ክልል በጋር ዱላሽ ዞን ደራሽ ወረዳ ከመጋቢት 22 ቀን 2017 ዓ.ም ጀምሮ በተቀሰቀሰው ግጭት የሰዎች ህይወት መጥፋቱን እና በርካታ ቤቶች መቃጠላቸውን የአካባቢ ነዋሪዎች ገልጸዋል። በወረዳው ሀይር በረና እና አኖታ አካባቢ የነዋሪዎች ዛሬ ኢትዮጵያ እንደገለጡት ግጭቱ የመከላከያ ሰራዊት ወደ አካባቢ በመግባቱ መቆሙን ተናግረዋል። በግጭቱ ምክንያት ህይወታቸውን ያጡት የመቅበርና ህዝብን የማረጋጋት ስራ እየተሰራ መሆኑን ገልጸዋል። የሞቱ ሰው ቁጥር በጣም ብዙ ነው አስክሬናቸው እየተፈለገ ነው ያሉም አሉ አንድ የአካባቢ ነዋሪ የተቃጠለው ቤት ብዛት ቁጥር በላይ ነው ሲሉ ሁኔታውን አብራርቷል እኛ ሁለት አጎቶች እስካሁን የገቡበት አልታወቀም ልክ ግጭቱ እንደቆመ ቤተሰብ እያፈላለግን ነው ያለ ነው ሌላኛው አስተያየት ሰጪ አሁን እየመሸ ስለሆነ የምናገኘው አይመስለኝም ሞቶ ይሁን በህይወት ያሉ ፈጣሪ ነው የሚያውቀው ብለዋል የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር በታሪፍ ጉዳይ ለማወያየት የፊታችን ሰኞ በዋይት ሀውስ እንደሚገናኙ የሁለት ሀገራት ባለስልጣናት ጠቅሰው ሮይተርስ የዜና ወኪል ዘግቧል። እስራኤል ከአሜሪካ ከፍተኛ ታሪፍ ከሚጠብቃቸው ከ60 ሀገራት አንዷ ስትሆን ይጣለባት 17 ፐርሰንት ታሪፍም ኤፕሪል 9 ላይ ተግባራዊ ይሆናል። ትራምፕ በድጋሚ ወደ ዋይት ሀውስ ከገቡ በኋላ ኔታናይ ወደ አሜሪካ የሚደርጉ ጉዞ በሁለት ወር ውስጥ ሁለተኛ ይሆናል። ሁለቱ መሪዎች በየካቲት ወር በጋዛ ጦርነት ላይ የመወያየታቸውን ትራምፕም ከዚህ ስብሰባ በኋላ ጋዛን መጠቅለል እንደሚፈልጉ መናገራቸው ይታወሳል። ዜለንስኪ በሀገራቸው የሚገኝ የአሜሪካ ኤምባሲ ወቀሱ። ሩሲያ በፈጸመችው የሚሳኤል ጥቃት 18 ሰዎች መገደላቸውን በተመለከተ ዛሬ በዩክሬን የሚገኝ የአሜሪካ ኤምባሲ ያወጣው መግለጫ ዜሌንስኪ ደካማ ብለውታል። በመግለጫውም ዛሬ ሩሲያ ለማውገዝ እንዳልሞክርም አስረድተዋል። ምሽቱ የፕሬዚዳንት ዜሌንስኪ የትውልድ ቦታ የሆነው ክሬ ሪንግ ግዛት ሩሲያ ባከናወነችው የሚሳኤል ጥቃት ዘጠኝ ሕጻናት ጨምሮ 18 ሰዎች መገደላቸውን የዩክሬን ሚዲያ ዘግቧል። በዚህ ጥቃት ሌሎች 62 ሰዎች መቁሰላቸውን የገለጹት ዜሌንስኪ በማህበራዊ ሚዲያቸው ላይ ለእነዚህ ከአሜሪካ ኤምባሲ የወጡ መግለጫዎች እንዳስገረማቸው አስታውቋል። ሲናገሩም ለጠንካራ ሀገር ጠንካራ ህዝብ የተሰጠ ደካማ ምላሽ ነው ብለዋል። ዜሌንስኪ ጨምሮ ዛሬ የአሜሪካ ኤምባሲ ባወጣ መግለጫ በዩክሬን በተፈጸመ ሚሳኤል ጥቃት ዘጠኝ ህጻናት መገደላቸውን ሲያወሩ አንድ ቦታ የሩሲያ ስም አላነሱም ማለቱን አስረድቷል። በዩክሬን አሜሪካ አምባሳደር የሆኑት ብርጌት ብሪክስ ቀድሞ ባወጡት መግለጫ በክሪሽን ሊግ ከሬስቶራንት መውጫ አጠገብ በተፈጸመ የሚሳኤል ጥቃት 50 በላይ ሰዎች ሲቆስሉ ህጻናትን ጨምሮ 16 ሰዎች ሕይወታቸው አልፏል። ይህም ጦርነት ይቆም የምንለው ለዚህ ነው ብለዋል። ከቦረና ሚስታቸውን ገድለው በሚስጥር የቀበሩት ግለሰብ ተፈረደባቸው። በኦሮሚያ ክልል ምስራቅ ቦረና ዞን ጎሚያሌ ዱር ወረዳ ከወራት በፊት የተፈጠረው ድርጊት አካባቢውን ነዋሪዎች እጅግ አሳዝኖ ነበር። ተጠርጣሪው አቶ ዳለች ሀልኬ የተባሉት የሰባ ዓመት አዛውንት ባለቤታቸውን የልጆች እናት የሆኑት ወይዘሮ ዱካ ሊሊባን ገድለው በመቅበራቸው የቀረባቸውን ክስ ያሳያል። የዞኑ አቃቢ ህግ ጽህፈት ቤት ኃላፊ አቶ ቋሲ ሙሬሳ የተገለጹት ግለሰቡ ይህንን ድርጊት ከመፈጸማቸው ብዙ ጊዜ አድርገው ነበር አቶ ካሲም ሲናገሩ ግለሰቡ ሚስታቸው ከመግብላቸው በፊት ጉድጓድ ቆፍረው ነበር ከዚያም ባለቤታቸውን በዱላ ጀርባቸውን ብለን አገደሏቸው በኋላ ደ ጉድጓዱ ከፍቷቸዋል ዋል የድርጊት መፈጸሙን ተከትሎ አቶ ዳለቻ ሚስታቸው መጥፋቷን ይገልጻሉ የት እንደጠፉ በመንፈለግ ጥረት ተሳታፊ ሆነው እንደነበር ተገልጿል የሆኑና ግለሰብ ተቆፍሮ የነበረውን ጉርጓድ አይቶ ነበር። የጠፋቸውን ሚስት በምትፈለግበት ወቅት ግን ጉርጓዱ በመደፈኑ ጥርጣሬ ገባውና እዚያው እንድትፈለግ ጥቆማ ይሰጣል። በዚህ መስመር በዚህ መሰረት ጉርጓዱ ሲቆፈር ሚስትየዋ አስክሬን ከ28 ቀናት በኋላ ሊወጡ ችሏል። ከዚህም በመነሳት በተደረገው ምርመራ ገዳይ አዛውንቱ መሆናቸውን በመታወቁ በቁጥጥር ስር ይውላሉ። እሳቸውም ድርጊቱ መፈጸማቸውን በማመናቸው ማስረጃዎችን ስለቀረበባቸው ጉዳያቸው ሲታይ ቆይቶ በዚህ ሳምንት ውሳኔ አግኝቷል የምስራቅ ቦረና ከፍተኛ ፍርድ ቤት አዛውንት በአሰቃቂ ሁኔታ የሚስታቸውን ገለው መቅበራቸው የተነሳ 17 ዓመት ስር የፈረደባቸው መሆኑን አቃቢ ጓቱ ቃሲም ለቢቢሲ ኦሮሚያ ተናግሯል በቅርብ ጊዜያት ወዲህ በኢትዮጵያ ውስጥ በተለይም ቦታዎች በቤተሰብ አባላት ላይ የሚደረግ አሰቃቂ ግድያ እየጨመረ መምጣቱ ይታወቃል ባለሙያዎቹ እንደሚናገሩት እንደዚህ አይነት ድርጊት እየተባበሱ የመጡት የአእምሮ ጉዳት ጨምሮ ቁልፍ ለሆኑ የህክምና ጉዳዮች በቂ ትኩረት ካለመስጠት ሊሆን ይችላል ብለዋል መንግስት ከኢትዮጵያ ንግድ ባንክ የተበደረው አንድ ትሪሊዮን ብር ዳ እንዳለበት ተገለጸ። የኢትዮጵያ ንግድ ባንክ የስምንት ወራት ስራ አስፈጻም በተመለከተ ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ባቀረበ ሪፖርት በአጠቃላይ ካለው የብድር ክምችት አንድ ትሪሊየን ብር ዳ የመንግስት መሆኑን አስታውቋል። የባንኩ ስራ አስፈጻሚ ሪፖርት ያቀረቡት የባንኩ ፕሬዚዳንት አቶ አቤ ሳኖ እንደገለጹት የባንኩ ብድር ክምችት 1.393 ትሪሊየን ብር መድረሱን ከዚህ መጠን ውስጥ ደግሞ 7 ነጥብ 4 በመቶ ወይም አንድ ትሪሊዮን ብር የመንግስት ዕዳ መሆኑን ገልጿል። የባንኩ ፕሬዚደንት አቤ ሳኖ ሲናገሩ የባንክ ከነበረው አጠቃላይ ብድር ለግሉ ዘርፍ የተሰጠው ብድር ስምንት በመቶ ብቻ ነበር። የተቀረው ዘጠና ሁለት በመቶ መንግስት የተወሰደ ነው። መንግስት ከወሰደው ብር ዘጠና ስምንት በመቶ የሚሆን የተሰጠው ስምንት በመቶ የወለድ ምጣኔ ሲሆን የተቀረው ሁለት በመቶ ብቻ በ11 እና በ12 በመቶ የወለድ ምጣኔ የተሰጠ ብድር ነው ብለዋል። እንደ ሪፖርቱ ዘገባ መንግስት የወሰደውን ብድር ላይ 173 ቢሊዮን ብር ወለድ መጠራቀሙና መንግስት ግን ብድሩን በአቀልም የንግድ ባንኩ ወለዱ መሰብሰብ ታሳቢ ተደርጎ በየዓመቱ ግብር ሲከፍል መቆየቱ ታውቋል። ሰብስክራይብ ሼር ላይ ኮሜንት በማድረግ ትብብራችሁ አይለየን፣ እናመሰግናለን።